እስከዚህ ድረስ ለዩቲ ናስር እንዲሁም ደግሞ የእሷን ምስል ሀሳብ ለሚያቀነቅኑ እህትና ወንድሞች ድረስ ትላንትና ጀምሮ በሰፊው በሶሻል ሚዲያ ላይ ሲዘዋወር የተገኘው የዩቲ ናስና የዚህ ወገናችን ቪዲዮ በሰፊው እየተዘዋወረ ይገኛል። እንግዲህ ዩቲ ናስ ከእስልምና ወደ ክርስትና ተቀላቅላለች የሚል በርካታ መረጃዎች እየተሰራጩ ነው የሚገኙት። እውነታው ምንድን ነው? እውነትም ዩቲ ናስ ከእስልምና ወታ ክርስትናን ተቀላቅላለች ወይስ ነጠላ ለብሳ ቪዲዮ ስለሰራች ብቻ ነው? ወገኖቻችን እንደዚህ አይነት ነገር ሊናገሩ የቻለው? እውነታውን እስከ መጨረሻው ተከታተሉ። ሰላሙ አሌይኩም ወራህመቱላ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔጋ ውድ ሰላም ነው፣ አልሐምዱላ። ዛሬም እንደምትመለከቱት በአዲስ ቪዲዮ ውድ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉት። በዛ ላይ የወንድማችን አ አብዱራሂም አህመድ ለሀዩ ያስተላለፈው መልእክት አለ ለሀዩም እንዲሁም ለእኛም የሚሆን በጣም ጥሩ መልእክት ነው ስለዚህ ያንን የማማጋራችሁ ይሆናል አሁን ቀጥታ ማመራው ዩቲናስ ከእስልምና ወታ ክርስትናን ተቀብላለች የሚል ጥያቄውን ነው የብዙዎቻቸውን በተለይ ደግሞ ወገኖቻችን ይህንን ቪዲዮ እየወሰዱ እንደዚህ ነጠላ የለበሰችበትን ምንትኑ ላይ ልቧ ላይ መስቀሉን አድርገው እዚህ ጋር እንደምትመለከቱት በጎን እንዳደረግኩት በፊት አሁን የሚል ፎቶ አቀናብሮ አሁን እስልምና ከእስልምና ወታ ክርስትናን ተቀብላለች የሚል የውሸት መረጃዎች በሰፊው እየተዘዋወሩ ይገኛሉ። እውነታው ግን ያ አይደለም። ዩቲናስ እስልምና ውስጥ ነው ያለችው። ያው ከዚህ ቀደም ኢንተርቪ ስታደርግ አይታችሁ ከሆነ አዳምጣችኋት ከሆነ እኔ እስልምና የሚወክሉ ስራዎችን አይደለም የምሰራው በስራዬ እስልምና ሊወቀሱ አይገባም ስትል ነበረ። እና አሁንም የሰራችው እስልምናን የሚያስወቅስ ወይም ደግሞ ከእስልምና ወጥታ ሳይሆን ያው እኔም በሃይማኖቴ አንቺም በሃይማኖትሽ ምንድን ነው የሆነ ሆነ ነገር የሚለት ቴዲ አፍሮ ዘፈን አለ አደለ? ዘፈን ስለማላቅ ነው ይቅርታ። እና ያንን እነሱ ያንን ትምህርት አዘል ነገር ብለው ነው ቪዲዮን የሰሩት። በእርግጥ ይሄ ቪዲዮ እንደኔ አመለካከት ምንም አይነት ትምህርት የለውም። እኔም በሃይማኖቴ አንቺም በሃይማኖትሽ የሚለው ነገር ለኛ ለሙስሊሞች በፍጹም አይሆንም። ከሌላ እምነት ጋር ትዳር መስርቶ መኖር ማለት ከባድ ነው። እያየነው ነው። አንዳንድ ያው ባለማወቅ እንደዚህ አይነት ትዳር ውስጥ የገቡ ሰዎች ምን አይነት ህይወት ውስጥ እንዳሉ የሚታወቅ ነው እና ይህ መልእክት ደግሞ ለእኛ ለሙስሊሞች ፈጽሞ አይሆንም። እሱ ግን ባጭሩ ቅድም እንዳልኳችሁ ክርስታን ሴት ሙስሊሞን ደግብታ እሷን በሃይማኖቷ እሱም በሃይማኖቱ አንድ ቤት ትዳር መስርተው መኖር ይችላሉ የሚለው መልእክት ለማስተላለፍ ነበረ። ግን ደግሞ ወገኖቻችን ያው የመናኑ እጥረት አለባቸው መሰለኝ ያንን ይህንንም ፎቶ እየወሰዱ ዩቲ ክርስትናን ተቀብላለች፣ እንኳን ደህና መጣሽ ምናምን የሚሉ በርካታ መልእክቶች ሶሻል ሚዲያ ላይ እየተዘዋወሩ ይገኛል። ያው ይሄ ደግሞ ፈጽሞ እሷ ደግሞ ከእስልምና ወጥታ አይደለም። ትክክለኛው ነገር ይህ ነው። እስኪ ወንድማችን ደግሞ አብድራሂም መልክት አለው ለእሷና መሰሎቿ ለሁላችንም የሚጠቅም መልክት አለ ብያቸው ነበረ። ያንን መልክት ላስደምጣችሁ እናመልሳለሁ ወደ ቪዲዮ። ይህ መልክቴ ድረስ ለዩቲ ናስር እንዲሁም ደግሞ የእሷን መሰል ሀሳብ ለሚያቀነቅኑ እህትና ወንድሞቼ ድረስ በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደቧት ማለት እፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሀሳቦችን፣ አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ፣ እኔም በሃይማኖትሽ መኖር እንችላለን አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ በድሬዳዋ ወይም ሀረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያን ሆና እሱ እንደ ሙስሊም ሆኖ ዱ እያደረገ እያለ ዱ ማድረጉን ትቶ ከእሷ ጋር በፍቅር ሲከንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት፣ የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ ስብሐነው ተዓላ ይጨምርልሽ። በሌሎችም ኸይር ስራዎች ላይ ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበልሽ። ነገር ግን እህቲ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኼራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋር እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድምን በዚህ ጉዳይ ላይ ያማክረኝ አወራኝ። ወንድም ሁሉ አለው ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ከአሁን ቀደም በሰፊው ፕሮሞስ ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ የቴሌቪዥን ፕሮግራሞች፣ ቃለ መጠይቆች ላይ ከአሁን ቀደም በስፋት አይቻለሁ። ይህ አይነት አስተሳሰብ ኢስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱ መስርቶ ነው መኖር ያለበት። እንዲሁም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳይም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያኑ የሆንም ትክክለኛ የክርስትና ህይወት ነው መስራት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች፣ ብዙ አይቦች ያለብን ሰዎች ነን። የማናችንን መጨረሻ ማንም አያውቅም። ነገር ግን እህት የሀያት እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሀቂቃ ላንቺም ሆነ ሌሎችም አይጠቅምም። ይህ ፐርሰናሊ መልእክት አይደለም። የዚህ አይነት አስተሳሰብ ከአሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም። እህቴ ሀያት ሆይ ሌሎቻችሁም ሌሎችም እንደዚሁ ሙስሊሙ ናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩ ወንድሞች አሏችሁ፣ ወላሂ አይጠቅምም። ነገ ሁላችንም ያች ቀን ትመጣለች። ሼክ መሀመዱ ላይ እንዳሉት ሁሉም ይጓዛታል ያችን የርቁ ጉዞ የሌለው ባዶውን ያለው ስንቁን ይዞ ነው። እና እህት ወንድሞቼ የወጣትነት ጊዜ ያልፋል። ሁሉ ነገር አላፊ ጠፊ ነው። አላህ ፊት መጠየቃለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል። ራሳችንን ማንበክል። አላህ ስብሓነሁ ወተዓላን እንፍራ። አላህ መሀሪ ጌታ ነው። ወደ አላህ እንመለስ። እልህ እያዘን ሰዎች ተናገሩን ስለንህይወት መናገባቸው እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ካሁን ቀደም እንደዚሁ ረመዷን ላይ የዑምራ ፓኪስቱ አስተዋውቁ ያዩኋቸው ቲክቶከር እህት ወንድሞች መልሳቸው እንደገና፣ በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮን ስሰሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ አላህን እንፍራ። እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱንያ በሀያት እያለን እንመከር የሚለውን መልእክት ለማስተላለፍ ነው። አፉ በሉኝ። ወሰላሙ አሌይኩም ወረሕመቱላህ ወበረካቱ አለይኩም አሰላም ወረህመቱላህ ወበረካቱሁ ጀዛኩሙላህ ኸይረን። ወንድማችን አብድራሂም የእውነት ለእህት ለወንድሞች የሚያደርገው ጥረት፣ ወደ ካይር ጎዳና የሚጠራቸው ጥሪዎች እጅግ በጣም ሁሌ የሚደንቁኛል እና በመልካም ስራክ አላህ ይቀበል መልካም ስራህን። እኛም ደግሞ ሰምተን ከሚጠቀሙ ባሪያዎች ያደርገን። ወላሂ እኛም የምንሰራቸው ስራዎች እጅግ በጣም የሚያሳፍሩ ናቸው። እንዳለውም ብዙ አይነት የራሳችን የሆነ አይብ አለብን። ደግሞ አይባችንን ደግሞ ሶሻል ሚዲያ አውጥተን አደባባይ መበተን የለብንም። አላህ ቀልብ ስጠን። ምን ማለት እንዳለብኝ ራሱ አላቅም። ለማንኛውም መልክቱን አዳምጣቸዋል። መልክቱን ሁላችንም የምንጠቀምበት ቤተሰብ። በተጨማሪ ስለ ሀዩቲ ማለት የምፈልገው ነገር ያው አብድራሂም ጨርሶታል። በአጠቃላይ ግን ደግሞ ያው እኔም ቅድም ብያቸዋለሁ። እኔም በሃይማኖት አንቺም በሃይማኖትሽ መኖር እንችላለን ምናምን የሚለው ለኛ ለሙስሊሞች አይጠቅመንም። ይኸው የተለያዩ ሰዎችን እናያለን። ለምሳሌ እንደ ምሳሌነት ማንሳት የምንችለው ሀቢባን ማንሳት እንችላለን። ሀቢባ ያው ከክርስትና እምነት ተከታይ ከሆነ ሰው ጋር ተጋብታ እየኖረች ያለች ልጆቿን ክርስትና አስነስታ፣ ግን እሷ ደግሞ በስም ሙስሊም ሙስሊም ነኝ ትላለች። ረመዳን ላይ ጃቧን ትለብሳለች ሂጃብ መልበስ ብቻ ሳይሆን ስለ አላህ ቃል ምንም ነገር የምታውቀው ነገር የለም። ያ ስላችሁ አለማውቅ ኃጢአት ነው ማለት አይደለም፣ አለማወቅ ኃጢአት አይደለም። ማንም ሰው እውቀት አውቁ አይደለም የተፈጠረው ከተፈጠረ በኋላ ነው እውቀትን የሚያገኘው። ነገር ግን ደግሞ ስለ ዲኗ ያላት ቦታ ስለ እምነቷ ምንም የምታውቀው ነገር የለም። በቃ ከጃህል ጋር ከዋላችሁ ጃህል ነው የምትሆኑት። ስለዚህ ከእንደዚህ አይነት ነገር አላህ ይጠብቀን። እኛ ራሳችን የወለድ ነውን ልጆቻችን በስነስርዓት በተርቢያ ማሳደግ አለብን እንጂ እሱም በሃይማኖት እኔም በሃይማኖቴ ከሆነ የኔ ልጆች ማንን ነው የሚከተሉት? የተኛው እምነት ተከታይ ነው የሚሆኑት የኔ ወይስ ያባታቸው? እና እንደዚህ አይነት ግራ የሚያጋባ ትውልድ ባለፍ ባይፈጠር እንደዛ ባናደርግ መልካም ነው። ልጆቻችንን ወልደን የኛ አርአያ ማድረግ አለብን። በተርቢያ አድገው በተርቢያ ማሳደግ ለሀገር የሚጠቅሙ ለዲናቸው የሚጠቅሙ ን የሚያስፋፉ ትውልድ እንዲሆን ነው ማድረግ ያለብን እንጂ እንደዚህ አይነት ነገሮችን ጭራሹኑ ባናስተላለፍና እንደዚህ አይነት ነገሮች ወደ ሶሻል ሚዲያ ባናመጣ መልካም ነው። አላህ ሱብሓነሁ ወተዓላ ካይረ ነገር ከሚሰሩት ሰርተው ከሚጠቀሙ ባሪያዎች አላህ ያደርጋል። የዛሬ ቆይታ ይህን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሆኖልኝ። ወሰላሙ ዓሌይኩም ወረሕመቱላህ ወበረካቱ።